ዜና እረፍት በኢትዮጵያ ፌዴራል ፖሊስ በፖሊስና ሕብረተሰብ ቴሌቪዥን በዜና አንባብነት ፕሮግራም መሪነትና በመድረክ አስተዋዋቂነት እንዲሁም በወንጀል መከላከል ጠቅላይ መምሪያ ለበርካታ ዓመታት በታታሪነት ና በቅንነት ስታገለግል የነበረችውን ኢንስፔክተር ኪያ ንጉሴት ሁሉ በአጋጠማት ህመም በሕክምና ስትረዳ ጎይታ ጥቅምት 27 ቀን 2018 ዓ ም በ40 ዓመቷ ከዚህ ዓለም በሞት ተለይታለች። በመሆኑም የቅብር ስነስርዓት ቤተሰቦቿ፣ የስራ ባልደረቦቿ ና ወዳጅ ዘመዶቿ በተገኙበት 8 ቀን 2018 ዓመተ ምህረት ከቀኑ 6 ሰዓት ዊንጌት ትምህርት ቤት አካባቢ በሚገኘው ቅዱስ ጴጥሮስ ወጳውሎስ ቤተ ክርስቲያን ይፈጸማል። የኢትዮጵያ ፌዴራል ፖሊስ አመራር ና አባላት በመኮንኗ ሕልፈተ ህይወት የተሰማቸውን ጥልቅ ሐዘን እየገለጹ ለመላው ቤተሰቦቿ ና ለስራ ጓዶቿ መጽናናትን ይመኛሉ። እጅግ አሳዛኝ ና ልብ ሰባሪ መረጃ ነው። በአርባ አመቷ ገና በዚህ እድሜዋ ህልፈቷ በርካቶችን ያሳዘነ ክስተት ሆኗል ነፍሲ ማር ሚኪ ነኝ፣ ከሚኪታ ቦሬ ነን። ቻናል ሰብስክራይብ በማድረግ ወቅታዊና ሊደመጡ የሚገቡ መረጃዎችን ያገኙ። ሰላም ቆዩ ልኝ